በአንድ ቀን በተለያዩ የመኪና አደጋ ህይወታቸውን ያለፈ የሁለት ወንድማማቾች መርዶ ማህበረሰቡን በሀዘን አጥልቋል። አቢ ጓደኛዬ የእውነት እኮ ጥልኝ እንደምትሄድ አልመሰለኝም፣ የእውነት እጅግ አሳዛኝ ልብ ሰባሪ ዜና በአለም ታይቶ የማይታወቅ የሞት ቀጠሮ ብዙዎች በዚህ ሁኔታ አዝነዋል። ቤተሰቦቻቸው አሁን ድረስ ይህን ጉዳይ ማመን አቅቷቸዋል። ሁለቱንም ልጆቻቸውን በተለያዩ ቦታዎች በተመሳሳይ የመኪና አደጋ አጥተዋቸዋል። ቤተሰቦቻቸው ጥልቅ ሀዘን ውስጥ ይገኛሉ። ከዚህ ጉዳይ ጋር ተያይዞ ብዙዎች በተለይ እነዚህን ወንድማማቾች ያጡ ቤተሰቦች ምን አይነት ሁኔታ ውስጥ ይገኛሉ እያሉ ጥያቄ እየጠየቁ ይገኛሉ። እንግዲህ ያው ጠቅለል ባለመልኩ እጅግ ብዙዎችን ስላስደነገጠው ስለዚህ የመኪና አደጋ ክስተት እንዲሁም ደግሞ አሁን ላይ ጓደኞቻቸው እየተናገሩ ስላለው ስለ እነዚህ ሟቾች እጅግ አሳዛኝ ባህሪያቸው እንዲሁም በተጨማሪነት ደግሞ ስለ ወላጆቻቸው አሁን ያሉበት መራር ሀዘን ጠቅለል ባለመልኩ መረጃዎቹን ልናስቀኛችሁ ብቅ ብለናል። ሰላም ጤና ይስጥልን ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ ጉዳዮች ብቅ ብለናል። የዛሬው መረጃዎች ችን ግን እጅግ አሳዛኝ ናቸው። አንድ መልእክት በማስተላለፍ የዛሬ መረጃዎቼ ልጀምር። ፈጣሪ አምላክ ካልታሰበ አደጋ ሁላችንንም ይጠብቀን። ቀጥታ ይዤ ወደ መጣሁት ዝርዝር መረጃ አልፋለሁኝ። በመጀመሪያ ግን ምን አይነት ክስተት እንዳጋጠመ ትንሽ ገለጻ ላድርግላችሁ። ከተለያየ ቦታ በተጻፉት ጽሁፎች አማካኝነት እጅግ አሳዛኝና ልብሰባሪ ዜና በዓለም ታይቶ የማይታወቅ የሞት ቀጠሮ ታሪክ የማይረሳው እጅግ አሰቃቂ የቦን ሰልኬ ወንድማማቾች ሰቆቃ በአንድ ቀን በተለያዩ የመኪና አደጋ ህይወታቸው ያለፈ የሁለት ወንድማማቾች መርዶ መላው ማህበረሰቡን በሐዘን አጥልቋል። የሁለት ወንድማማቾች ዕለታዊ ድርብ ሐዘን፣ አንደኛ ታላቅ ወንድም ይስሐቅ አብርሃም በአርባ ምንጭ ሃይላንድ ሙሉ ወንጌል አባልና አገልጋይ የነበረ ከአዲስ አበባ ወደ አርባ ምንጭ በሚያደርገው ጉዞ ላይ እያለ በድንገተኛ የመኪና አደጋ ሕይወቱ አልፏል። ሁለተኛ ታናሽ ወንድሙ አቤኔዘር አብርሃም በዋቻሞ ዩኒቨርሲቲ የመጀመሪያ ዓመት የማህበራዊ ሳይንስ ተማሪ ነበረ። የታላቅ ወንድሙን ማለትም የይስሐቅን መርዶ እንደሰማ ቀብር ለመድረስ ከሆሳ እና ወደ ወላይታ ሶዶ ሲጓዝ ነበር። በትላንትና ዕለት በማዕከላዊ ኢትዮጵያ ክልል በከንባታ ዞን በደረሰ ሌላ የመኪና አደጋ ደግሞ እሱም ወንድሙ ሕይወቱ አልፏል። ምንኛ ልብ የሚሰብር አጋጣሚ ነው! ወንድማማቾች በአንድ ቀን በተመሳሳይ አደጋ ምክንያት መሞታቸው ህሊናን የሚያደማ ትርጉም ለማግኘት የሚያስቸግር ክስተት ሆኗል። የሁለቱ ወንድማማቾች ስርዓተ ቀብር ተፈጽሟል። በአንድ ቀን በመኪና አደጋ ከዚህ ዓለም ድካም ያረፉት ይስሐቅ አብርሃምና ወንድሙ አቤኔዘር አብርሃም ስርዓተ ቀብር በትውልድ ቀያቸው ቦንኬ በሺዎች የሚቆጠሩ የህብረተሰብ ክፍሎች በተገኙበት በዛሬው ዕለት ተፈጽሟል። የወንድማማቾቹ የሽኝት መርሃ ግብር በተለያዩ መንፈሳዊ ኩነቶች በቤተ ክርስቲያን ስርዓት ተካሂዷል እጅግ እጅግ የሚያሳዝን ክስተት ነው። ያው ይሄ ጉዳይ የመጀመሪያ ታላቅ ወንድምየው የነበረውን ጉዳይ አዲስ አበባ ላይ ሲጨርስ ወደ አርባ ምንጭ እያመራ በነበረበት ወቅት ነው የመኪና አደጋ የደረሰበት። ታዲያ ይህንን የሰማው መርዶን በአጋጣሚም የሰማው ወንድም በመደናገጥ ለወንድሙ ለቅሶ ለመድረስ እሱም በመኪና አደጋ እንግዲህ ህይወቱ ሊያልፍ ችሏል። በጣም ክስተቱ ብዙዎችን አሳዝኗል ማለት ነው። ከዚህ ጉዳይ ጋር ተያይዞ ታዲያ ብዙዎች እንደ ቤተሰብ ምን ይውጠው ይሆን እኛም ስንሰማ ደንግጠናል በማለት መልእክት አስተያየት ሲያስተላልፉ ነበር። የቅርብ ሰዎቻቸው ቤተሰቦቻቸው፣ ሁኔታውን እስካሁን ድረስ ማመን እንዳቃታቸው፣ በተለይ ደግሞ ታላቅ ወንድማቸውን ማጣታቸውን ሰምተው የመኪና አደጋውም አሳዝኗቸው ለታላቅ ወንድማቸው በሚሯሯጡበት ሰዓት ሌላ ታናሽ ወንድም መከተሉ ሁኔታውን ሁሉ የሚያስቡት በላይ እንደ ህልም ቅዠትም እንዳረገባቸው ጭምር መረጃዎቹ እየተሰሙ ይገኛሉ። እነዚህ ሁለት ወንድማማቾች በተመሳሳይ ሰዓት እንደዚህ አይነት አደጋ ይድረስባቸው እንጂ አብረው የኖሩት ልጅነት እድሜያቸው አሁን ድረስ እስካደጉበት ዕድሜያቸውም የተለያዩ ጊዜያቶችን አብረው አሳልፈዋል። ታዲያ ሞት አንድ ላይ የጠራቸው ይመስላል። በተለያየ አጋጣሚ ሁለቱም በአንድ ቀን ቀብራቸው ሆኗል። እጅግ ያሳዝናል። በሚኖሩበት ሀገር እጅግ የሚወደዱ፣ በጓደኞቻቸው በቅርብ ሰዎቻቸው እጅግ የሚከበሩ፣ በተለይ በመንፈሳዊ ሕይወታቸው እጅግ የጠነከሩ ልጆች እንደሆኑ መረጃዎቻቸው እየወጣ ይገኛል። በተለይ የቅርብ ጓደኞቻቸው ሁኔታውን መቋቋም አቅቷቸው በእንባ እየታጀቡ ምን አይነት አጋጣሚ ገጠመን? እነዚህ ልጆች እኮ ማጣት አልነበረብንም እያሉ መልእክት እያስተላለፉ ይገኛሉ። እንግዲህ ያው ጓደኞቻቸው የቅርብ ሰዎቻቸው ያሉበት ነገር ሁኔታው በጣም እንዳሳዘናቸው እስካሁን ራሱ ማመን እንዳቃታቸው መረጃው ይሰማ እንጂ በቀያቸው የሚያውቋቸው ይኖሩበት በነበረበት ሰፈራቸው የሚያውቋቸው የሰፈር ሰዎች ራሱ ሁኔታው ዱብዳ እንደሆነባቸው በሚኖሩበት አካባቢም ሙሉ ሕዝቡ ጥቁር ለብሶ እንደዋለም ጭምር መረጃው እየተሰማ ይገኛል። በጣም ሁኔታው ያሳዝናል፣ ያስደነግጣልም። እንግዲህ ታላቅ ወንድም በእንደዚህ አይነት ሁኔታ መሞቱ ተሰምቶ ታናሽ ደግሞ እንግዲህ የታላቅ ወንድሙ ለቅሶ ለመድረስ እየተሯሯጠ ባለበት ሰዓት እሱን በመኪና አደጋ ህይወቱ ማለፉ በጣም ያሳዝናል፣ እጅግም ልብ ይሰብራል ማለት ነው። በተለይ ታላቅ ወንድሙ በመንፈሳዊ አገልግሎት በሚኖርበት ሀገርም ጥሩ ነገር እያረገ በመንፈሳዊ ህይወቱም ጠንክሮ ለሌሎች ሰዎችም አሪያ መሆን የቻለ ጥሩ ቦታም እየደረሰ የነበረ ወንድም እንደሆነም መረጃዎቹ እየተሰሙ ይገኛሉ። በአጠቃላዩ እንደዚህ የደረሱ ልጆችን ማጣት እጅግ ከባድ ነው። በተለይ ለወላጅ ሲሆን ደግሞ ይህ ዜና ይህ ክስተት ማመን የሚያቅትም ነው ነው ሆኖ የምናገኘው። እንግዲህ ያው በዚህ ክስተት እጅግ ብዙዎች ነው ያዘኑት፣ ብዙዎች ነው የተጨነቁት። እንኳን ወላጅ የቅርብ ሰው አይደለም ይህንን ዜና ለሰማ፣ በመላው ዓለም የሚገኙ ኢትዮጵያን ሀዘኑን በማስመልከት የተለያየ መልእክት እያስተላለፉ ይገኛሉ። እኛም ጠቅለል ባለመልኩ አንድ መመኘት የምንፈልገው ነገር ይኖራል። እውነት ይህ ሀዘን ከባድ ነው። ለቤተሰብ ምንም አይነት ቃል አሁን ላይ ያጽናናል ብዬ ባላስብም፣ ፈጣሪ አምላክ ግን ከጎናቸው ሆኖ በራሱ መንፈስ ቅዱስ አጋዥነት ከልጆቹ ወላጆች ጋር በ መሆን እንዲያጥናናቸው ከዚህ ጥልቅ ሀዘን በቶሎ እንዲያወጣቸው የእውነት ከልብ እመኛለሁ። ለሞቱት ወንድሞቻችን ነፍስ ማር በማለት የዛሬውን መረጃዎችን እዚህ ላይ አበቃለሁ። በሌሎች ጉዳዮች እስክንመለስ ሰላሙን ሁሉ በመመኘት የዛሬ ቪዲዮን እዚሁ ጋር አበቃው። ሰላም።